ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሰይር ነኝ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩም። ለሰላም መስፈን ሁሉም የህብረተሰብ ክፍል የድርሻውን ሊወጣ እንደሚገባ አስተያየታቸውን የሰጡ የኬሚሴ ከተማ ነዋሪዎች ተናገሩም። አለመግባባቶችን በውይይት የመፍታት ባህልን ማዳበር አስፈላጊ መሆኑንም ነዋሪዎች ተናግረዋል። ደምስ አረጋ የነዋሪዎችን አስተያየት አሰባስቧል። እንደሚከተለው ይቀርባል። ሁሉም የአማራ ህዝብ በዚህ ክልል ውስጥ የሚኖር ማንኛውም ብሄረሰብ በጋራ ከመንግስቱ ጎን በመሆን በአደረጃጀት አካባቢውን የመጠበቅ ሰላምን የማስፈን ችግር ያለበትን የመምከር የማስተካከል እምቢ ካለ ደግሞ የብዙሀኑ ህዝብ ሰላም ለማስከበር ሲባል የህገ ብላ አይነት በማስከበር ከመንግስት ጎን ሆኖ ህዝቡ በባለቤትነት ለሰላሙ ዘብ ቁሞ መታገል ይጠይቀዋል። ነው እኔ በራሴ የምለው እንደ ክልላችን፣ እንደ ሀገራችን፣ እንደ አካባቢያችን፣ እንደ ከሚሴ ከተማ የሰላም አስፈላጊነት ከምንም በላይ ሰላም ከማንም ጋር አይለካም። ሰላም አስፈላጊ ነው። ሰላም ለሰው ልጅም ለሁሉም ነገር ሰላም ቅድሚያ የምሰጥ ነው። ሰላም ያስፈልጋል። ሰላም ከሌለ አንደኛ ሞትን ያስከትላል፣ ሴትም እንዲደፈር ያደርጋል። መሠረተ ልማዎችን የተሰሩ ስራዎችን ይበላሹብናል። ለዛ ሰላም ወሳኝ ነው። ያለ ሰላም ምንም ነገር መሆን አይችልም ማለት ነው። ሰላም ስለኖረ ነው ዛሬ ቁጭ ብለን ስለዚህ ጉዳይ የምናወራው ሰላም ስላለ ነው። እንደ ከተማችን አሁን አንጻራዊ ሰላም እየመጣ ነው። ሀገር ማለት መኖሪያችን ናት፣ መስሪያችን ናት። ወጣቱ ይህንን እየጠበቀም ነው ብዬ አስባለሁ። እኛ አካባቢ ወጣት አሁን አሁን ላይ ወጣቱ ነቅጧል። ሰላም በመደፍረሱ የሚመጣ ለውጥ አለመኖሩን ተገንዝቧል። የሆነ ኃይል በሚመጣ ወቅት የከተማችን ወጣት መመለስ እንዳለበት ነው። በቃ ወጣቷል አብዛኛ አብረን የምንውላቸው ወጣቶች አብረን የምንሰራቸውም ሆነ በቃ የሰላሙ ጉዳይ ገብቷቸው ሀገራቸውን በመጠበቅ ላይ ቆርጣ ተነስተዋል ነው የምለው። ወደ ሰላሙ መንገድ እንዲመጡ፣ እንዲታረቁ፣ ልማት ወደ ልማት እንዲገቡ ነው የበኩሌን መልእክት የምናስተላልፈው። ይሄ ተጠናክሮ ሁላችንም ሊቀጥል ይገባል እኛ እንደ አማራ ክልል ከሁሉም ብሔረሰብ ጋር በፍቅር ተክባብተን አንድ ሆነ መኖር ነው የምንፈልገው እንደ ከመሴ ያለን አላማ ከሁሉም ጋር ተግባብተን መኖር ማለት ወደፊት መራመድ ነው የምንፈልገው ጥላቻን አንፈልግም እኔ መልእክት ያለኝ ሁሉም ሰላም ፈላጊ ነው መሆን ያለብን ሁላችንም ሰላምን ነው መውደድም ሆነ ስለ ሰላም ማውራት ብቻ ሳይሆን ሰላም ፈላጊ ሆነን ውስጣችን ሁላችንም ሰላም እንዲመጣ በሃይማኖት አባቶች በሀገር ሽማግሌዎች ጥረት እያደረግን ሰላም እንዲመጣ ማድረግ ነው የምንፈልገው። ሁሉም መወያየትም ያለበት ውይይትም ከሆነ ተቃራኒ ሀሳብ መተጋት ያለበት መከላከልም ያለብን ለሰላም ነው እና በሰላም መጠየቅ ያለብን ነገር በሰላም ጠይቀን ሀሳባችንን የበላይነትም ካለው ተደራድሮ ማሸነፍ የሚቻልበት ዘመን ላይ ነው እና ያለ ነው። ይህንን የረብሻ ዘመኑን ቋጭተን በሰላም መንገድ መፍታት አለብንም። ባለፉት ዘጠኝ ወራት ከ አንድ ነጥብ ስድስት ቢሊዮን ብር በላይ ገቢ መሰብሰቡን የደሴ ከተማ አስተዳደር ገቢዎች መምሪያ አስታወቀም። መምሪያው ግብራቸውን በወቅቱና በታማኝነት ለከፈሉ ነጋዴዎች እውቅና ሰጥቷል። ሀያት መኮንን ተጨማሪ ዘገባ አላት። የደሴ ከተማ አስተዳደር ገቢዎች መምሪያ ግብር ለሀገር ክብር በሚል መሪ መልእክት ለምስጉን ግብር ከፋዮችና ተቋማት እውቅና ሰጥቷል። የሚጠበቅባቸውን ግብር በታማኝነት በመክፈል ለከተማቸው እድገት አስተዋጽኦ በማበርከታቸው መደሰታቸውን እውቅና የተሰጣቸው ምስጉን ግብር ከፋዮች ተናግረዋል። የተመቻቸ ፖሊሲ በመኖሩ በተሰጠኝ ቦታ ላይ ስራ እንድሰራ ተደርጊያለሁ። ይህንን ላደረገልኝ ሀገር ደግሞ ከማገኘው ገቢ በትክክለኛው መንገድ ሰርቼ ለመንግስት አስረክባለሁ። ያ ደግሞ አስፈላጊ የሆነ ለሰው ልጅ ኑሮ አስፈላጊ ሆነ ነገር እንዲያውሉት ይደረጋል። ስለዚህ እኔ ያመኝበት ነው የምከፍለው። ይሄ ደግሞ ትልቅ ደስታ ነው። ይሄ ደግሞ ትልቅ ነገር ነው። በየሄድበት ቦታ ተከብረን እናንተ ይህንን ግብር ከፍላችኋል ብለው በሰው ፊት ይህንን ነገር ማድረጋቸው ደግሞ በጣም አስደስቶኛል ሁልጊዜም ያው ተሸላሚ ነኝ ሁልጊዜም ደስ ነው የሚለኝ ግብሬንም ቅድሜ በመክፈሌ በጣም የሚሰማኝ ደስታ ነ እንጃ መግለጽ ያቅተኛል ለውጧ ደግሞ በጣም የሚታይ እውነታ ነው በፊት ስንከፍል የነበረው ግብር ቢያንስ ምን ላይ ይውላል የሚለውን ነገር ስናስብ ለመክፈል ያው ደስተኛ አልነበርንም። አሁን ግን ግብሬ በትክክል እዚህ ቦታ ላይ ውሏል እያልን በደስታ በቃ ሁሉም ሰው ማንም ሰው ሳይጠይቀው በደስታ በጥሩ ተነሳሽነት ቢከፍል ደስ ይለኛል። የከተማችንን ለውጥ፣ የመንገድ ስራ ያለው ለውጥ ብዙ ለውጦችን እያየን ስለሆነ ምንም ቅሬታ ሳይኖረ ልንከፍል ይገባል። በ2017 ዓ ም ከ3.4 ቢሊዮን ብር በላይ ለመሰብሰብ ታቅዶ ባለፉት ዘጠኝ ወራት 1.6 ቢሊዮን ብር ገቢ መሰብሰቡን የደሴ ከተማ ገቢዎች መምሪያ ኃላፊ መላኩ ሚካኤል ተናግረዋል። ይህም ከባለፈው አመት ተመሳሳይ ወቅት ጋር ሲተያይ የተሻለ ጥረት የተደረገበት ነው። ከ500 ሚሊዮን ብር በላይ ብልጫ ይኖረዋል። ያው የገቢ ስራ በባህሪ ወደ መጨረሻ በጀት አመቱ መጨረሻ አካባቢ የሚገቡ ገቢዎች አሉ ይህ ኖ ግን እንደ ቅድ ካስቀመጥ ነው። አሁንም በጣም በርካታ ጥረት ማድረግ ያለብን በተለይ ቀጣይ ሁለት ወራት ውስጥ እርብር ብናደረግባቸው የገቢ ኮሪደሮች አሉ ያን በመስራት የተሻለ ገቢ በአመቱ መጨረሻ አለማሳካት የምንችልበት ሁኔታ መፈጠር መቻል አለበት። በቀጣይ ሁለት ወራት ከባለ ድርሻ አካላት ጋር በመተባበር የተሻለ ገቢ ለመሰብሰብ በትኩረት እንደሚሰራ የገለጹት የመምሪያው ኃላፊ በከተማዋ የሚስተዋለውን ደረሰኛ ለመቁረጥ ችግር ለመቅረፍ ግብር ከፋዩ እንዲተባበርም ጠይቀዋል። በተለይ እንደኛ ከተማ ደግሞ ፈተና እየሆነ ያለው የደረሰኛ አቆራረጥ ባህላችን ደካማ ነው። በተለያየ መንገድ ለመስራት ጥረት እያደረግን ያለ ነው። አሁንም ደረሰኝ በመቁረጥ ቢያንስ የሚሰወሩ የታክስ ገቢዎች በተገቢ መንገድ ወደ ህዝብ አገልግሎት እንዲውሉ ወደ መንግስት ቋት እንዲገቡ ግብር ከፋዩ ሊያግዘን ይገባል የሚል ሀሳብ አለኝ። ከጠቅላላ ገቢ አኳያ አጋር አካላት አሉ። ታክስ አምባሳደሮች አሉን፣ የሃይማኖት ተቋማት አሉን፣ ሴቶች፣ ወጣቶች በዚህ አጋዥ ናቸው። ስለዚህ ሚዲያዎችን ጨምሮ ገቢ እንዲሳካ በተገኘው አጋጣሚ ግንዛቤ ፈጠራ እየሰሩ እያገዙ ነው የቆዩትና ይሄ ተጠናክሮ መቀጠል አለበት። ይህን ካደረግን በተለይ በቀጣይ ሁለት ወር ውስጥ የተሻለ ገቢ ለመሰብሰብ የምንችልበት ሁኔታ ይፈጠራል ብዬ አስባለሁ። በአማራ ክልል ባለፉት ዘጠኝ ወራት ከ42 ቢሊዮን ብር በላይ ገቢ የተሰበሰበ ሲሆን ደሴ ከተማ ካላት አንጻራዊ ሰላም አንጻር አፈጻጸሙ ደካማ መሆኑን የአማራ ክልል ገቢዎች ቢሮ የግብር ትምህርትና ኮሚኒኬሽን ዳይሬክተር ታዘቧቸው ጣሴ ተናግረዋል። እንግዲህ እቅዳችን 71 ነጥብ 65 ቢሊየን ብር ነው ያቀድን በዚህ ዓመት አሁን በዚህ ዘጠኝ ወር ውስጥ ከ42 ቢሊየን ብር በላይ መሰብሰብ ችለናል እንደ ክልል። እንደ ደሴ ከተማ ስናየው እንግዲህ አንጻራዊ ሁኔታውን ካየን ሰላም የሚታይበት ነው። ጥሩ እንቅስቃሴዎች ጅምሮች አሉ። ነገር ግን አሁንም ደሴ ከተማ የሚጠበቅበትን ያህል ግብር የሰበሰበ ስላልሆነ ይህ የንቅናቄ መድረክ አዲስ ታሪክ የሚፈጠርበት፣ አዲስ የግብር አሰባሰብ ስርዓት የሚፈጠርበትና ግብር የህልውና ጉዳይ መሆኑን፣ ግብር የልማት ጉዳይ መሆኑን የምናሳይበት ማህበረሰቡም ቢሆን እና ለግብር አሰባሰብ ስርዓቱ ደግሞ የህግ ተገዢ መሆን ኃላፊነቱን መወጣት አለበት የሚል ሀሳብ ነው ያለኝ። ግብር ከፋዩ ባለበት ሆኖ ግብሩን መክፈል እንዲችልና ግብር ለመክፈል የሚገጥመውን እንግልት ለማስቀረት በሙከራ ላይ የሚገኘው ኢታስ ፕሮጀክት በክልሉ ተግባራዊ እንደሚደረግም ዳይሬክተሩ ገልጸዋል። ሰው በቤቱ ሆኖ ግብሩን የሚከፍልበትን ቴክኖሎጂ አሁን እንግዲህ ይፋ እያደረግን ነው። የሙከራ ትግበራው ተሳክቷል። ሙሉ ትግበራው ደግሞ ከሰኔ ጀምሮ ተግባራዊ ይደረጋልና ይሄ ውጤት እንደሚያመጣ በጣም እርግጠኞች ነን። በአቅራቢያቸው የቅድመ መደበኛ ትምህርት ቤት ባለመኖሩ መቸገራቸውን በደሴ ከተማ የጀሜ ቀበሌ ነዋሪዎች ተናገሩም። የነዋሪዎቹ ቅሬታ ተገቢ መሆኑን የገለጸው የከተማ አስተዳደሩ ትምህርት መምሪያ ችግሩን ለመቅረፍ ከሚመለከታቸው አካላት ጋር በቅንጅት እየሰራ መሆኑን አስታውቋል። ከድር አሊ በደሴ ከተማ አራዳ ክፍለ ከተማ መንበረ ጸሐይ ቀበሌ የጂሚ አካባቢ ነዋሪዎች የቅድመ መደበኛ ትምህርት ቤት በአካባቢያቸው ባለመኖሩ ቅሬታቸውን ለአሚኮና ለሚመለከተው አካል አቅርበዋል። ነዋሪዎቹ ትምህርት ቤት በአቅራቢያ ባለመኖሩ ለከፍተኛ ወጪና እንግልት እየተዳረጉ መሆናቸውን ገልጸዋል። ልጆችን ትምህርት ቤት እንትን ስንል ያው አድርሰን ምሳ ሳንሰራ መልሰ ማንጫው ሰዓት ይደርስብናል። ጠዋት አስሩን ማታስር፣ በዛ ላይ ደግሞ በወር ደግሞ ኩንትራት እናዝ ብንል ባጃጆች ደግሞ አምስት አምስት መቶ ብር ይላሉ። በዚህ ኑሮ ላይ እንዴት አድርግ እንደዚህ አድርገን ማስተማር አይቻልም፣ ይከብዳል። ልጆች የሚማሩት ደረቆይራ ነው፣ አምስት ኪሎ ሜትር ነው። እነሱም ጸሐይ ተጎድተው እኛም ጸሐይ ስንሄድ ስንመጣ ጸሐይ ተንከራተን ልጆቹም ተጎድተው በዛ ላይ ደግሞ አደጋው መኪና በጣም ልጅ ራሱ ታላቋ ልጀ በባለፈው ባጃጅ ገጭቷት በጀሶ ግሯ ታስሮ ስንት አደጋ አጋጥሟት ስንትን ብዬ ነው እንትን ያልኩት፣ እና ትምህርት ቤቱ በጣም አስቸጋሪ ነው። ስለዚህ ጀሜ ውስጥ ለምን ትምህርት ቤት አይሰራልንም? ቢያንስ ቢያንስ እንኳን ለትልልቆቹ ይቅርና ለኬጆቹ ለመዋለ ህጻናት ለምን እንትን ቦታ አይሰጠንም? አይሰራልንም? መንግስት የቦታ ጥያቄያቸውን ከመለሰላቸው ማህበረሰቡን በማስተባበር ትምህርት ቤቱን ለመገንባት ዝግጁ መሆናቸውንም ጨምረው ገልጸዋል። ጉልበት ያለው በጉልበቱ ገንዘብ ያለው በገንዘቡ አዋጥቶ ይሄ ትምህርት ቤት ተቋቁሞ ልጆቻችን ቢማሩ በቅርብ ቦታ ደስ ይለናል። የአካባቢው ህዝብ ገንዘብ እንዲያሰባስብ ግንባታ እንዲሰራ እኛ ደግሞ መሬትና አስተማሪ እንድንመድብላችሁ ብሎ ቃል ገባልን። እኛ በቃላችን መሰረት ገንዘባችንን አሰባስበን ይዘናል። እስከ ከንቲባቸው ቦታ አቀረብን አልገቡ ራሳቸው በ15 ቀን ውስጥ እንዲሰጣቸው ብሎ ወሰኑልን፣ ግን አራት ወራች በጉልበትም በቁሳቁስም ለምን ዝግጁነት ሁላችን ሁሉም ወላጅ ይህን ተመካክሮበት ተሰብስቦ ሁሉም ተወያይቶበታል፣ ግን እስካሁን ተግባራዊ ያልተደረገው። የደሴ ከተማ ትምህርት መምሪያ ኃላፊ ፍቅር አበበ የነዋሪዎቹ ጥያቄ ትክክል መሆኑን ገልጸው መሬት የመስጠት ኃላፊነት ያለበት አካል ምላሽ እንዲሰጥ ደብዳቤ ጽፈው ጥያቄውን ለከተማ አስተዳደሩ ማቅረባቸውን ተናግረዋል። የትምህርት ተደራሽነትን ማረጋገጥ የመንግስት ግዴታ ነው፣ የእኛ ግዴታ ነው ማለት ነው እና ጥያቄውን እናውቃለን፣ ጥያቄያቸውን አቅርበዋል። ከዛ በፊትም እኛ እዚህ አካባቢ ላይ የቅድመ መደበኛ ትምህርት ቤት እንደሚያስፈልግ አንዱ አቅጣጫችን ነው፣ አንዱ የትኩረት መስካችን ነው ማለት ነው እና ለሚመለከተው በከተማ አስተዳደር ደረጃ ጥያቄው ቀርቧል። እንግዲህ በአጭር ጊዜ ውስጥ ምላሽ ይሰጡናል ብለን እናስባለን። ስለዚህ እነሱም ቅድመ ዝግጅት ስላላቸው ህብረተሰቡም፣ እኛ የሚጠበቅብን መምህር መመደብ ነው፣ እነሱን ለመስራት ተዘጋጅተዋል ጥያቄው እንደሚፈታ ነው ማስበው። ደብዳቤ ጽፈናል እኛ፣ ምላሽ ሊሰጡ እንደሚችሉ ቃል ገብተውልናል በቃል ደረጃ። ስለዚህ እኛም ይሄን ተከታተለን ማስፈጸም ይጠበቅብናል። የደሴ ከተማ መሬት መምሪያ ኃላፊ አቶ በረከት ተስፋው በበኩላቸው ጉዳዩ ወደ እሳቸው እንዳልደረሰ ነው የገለጹት። ይሁንና ከሶስተኛ ወገን ነጻ የሆነ መሬት እንዲፈለግላቸው በከንቲባ ኮሚቴ ተወስኖ ከመጣ በአጭር ጊዜ መፍትሄ እንደሚሰጡ ነው የተናገሩት። ጀሜ ለማዋለ ህጻናት ተብሎ መሬት ከሶስተኛ ወገን ነጻ ይሁን የሚል ውሳኔ አልደረሰኝም። እንደ አመራር የጋራ አመራር ነው የምንሰጠው። ከንቲባ ኮሚቴ አባል ነኝ። ከሶስተኛ ወገን ነጻ የሆነ መሬት እዚህ ቦታ ላይ ይዘጋጅላቸው፣ ይህን ያክል የመሬት መጠን ተብሎ የሚመጣ የሚወሰን ከሆነ ያንን ውሳኔ በማስተግበር ረገድ ደግሞ የኔ ኃላፊነት ነው የሚሆነው። ያንን ስራ ከባለሙያዎች ጋር ሰርተን በወቅቱ ምላሽ የምንሰጥበት ሁኔታ ነው የሚኖረው። አሁን ለጊዜው ግን እኔ የእነሱን ጥያቄ እንግዲህ አላየሁትም ለማለት ነው። ነዋሪዎቹ በአካባቢያቸው ከሶስተኛ ወገን ነጻ የሆነ መሬት ለከተማ አስተዳደሩ መጠቆም እንደሚችሉም ተገልጿል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አደረስን። ከዜናዎቹ ጋር ሰለሃዲን ሰይድ ነበርኩኝ። በያላችሁበት መልካም ጊዜም